ትውልዱ ለዘመናት ለአባይ ልጓም የሚበጅለት ዘንድ በቁጭትና በእንግርጉሮ የውስጡን ስሜት ሲገልጽ ቆይቷል። አባይ የሀገር ሲሳይ፣ አባይ የሀገር አድባር፣ አባይ ማደሪያ የለው ግንድ ይዞ ይዞሯል፣ አባይ የበረሃው ሲሳይ እና መሰል ስንኞችን በመደርደርም በቁጭት ሲዘምርለት ነበር። በዚህ ሁሉ ቁጭትና እልህ ውስጥም ሆነው አባይ አንድ ቀን ኢትዮጵያን ሊጠቅም እንደሚችል በኢትዮጵያውያን ልብ ውስጥ ተጸንሶ ይኖር ነበርና አባይ ሊገደብ ቀን ተቆርጦ ቦታ ተመርጦ በአደባባይ ብቅ ሌል ግድ ሆነ። የቤኒሻንጉል ጉሙዝ ክልል አካል የሆኑት ጉባና ሰዳል የተባሉ ሁለት ተራሮችም የአባይ ልጓም ማበጃ ሊሆኑ ተመረጡ። ዕለቱም መጋቢት 24 ቀን 2003 ዓ.ም ነበር። አባቶቻችን ይህንን ግድብ አስበዋል፣ አልመዋል፣ ዘፍነዋል፣ ገጥመዋል፣ ብዙ ቁጭት አስደምጠዋል። ነገር ግን እኛ ያ የታሰበውን ግድብ ከሀሳብ ወደ ተግባር ከራዕይ ተሻግሮ ሀሳቡን በተግባር ማየትና መዳሰስ በመቻላችን፣ ተረት የነበረውን ታሪክ ማድረግ በመቻላችን፣ አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጽና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል። ሀገርን ለማጽናትና ለማበልጸግ በሚደረግ ጥረት ውስጥ አቅም በፈቀደ መጠን ተሳታፊ መሆን ከሁሉም ዜጎች የሚጠበቅ ይሆናል። ተማሪ አሜን ከፈለኝ ይባላል። ዛሬ የሰባተኛ ክፍል ተማሪ ቢሆንም በቤተሰቡ ታግዞ በታላቁ የኢትዮጵያ ህዳሴ ግድብ የድርሻውን መወጣት ጀምረው ገና መዋለ ሕጻናት እያለ እንደነበር ይናገራል። ኬጂ እያለው ነበረ። ቦንድ ነው የገዛሁት። እንዴት አሰብኩ መሰላችሁ? አያቶች አሉ ወይም የአያቶች ዘመዶች አሉ ገጠር ውስጥ ቢሆኑና እነሱ ያለ መብራት ነው የሚያሳልፉት እና እነሱ የተሻለ ደረጃ ላይ ሲደርሱ ማየት እንፈልጋለሁ እና እጅግ በጣም በዚህ እርስ መተማመን አለኝ። ትልቅ ነገር ነው፣ እንጠብቀው። አባይ ግድብ ማለት ለኔ በቃ ህይወቴ ነው። ሀገራችን የተሻለ አቅምና ደረጃ ጋር የሚያደርስ ግድብ ነው እና ሲጠናቀቅ ትልቅ ሚና አስተዋጽኦ እንደሚኖረው ተስፋ አደርጋለሁ። እንደ ተማሪ አሜን ከፍልኝ ሁሉ አያሌዎች የጓዳቸው ጉድለት ሳይገድባቸው ታላቁ የኢትዮጵያ ህዳሴ ግድብ መገንባት ተረባርበዋል። ይህም የኢትዮጵያውያን አንድነት በዓለም ላይ ልክ እንደ ሰንደቃችን ከፍ ብሎ እንዲታይ አድርጓል። ልጆች አሉኝ። ልጆች ደግሞ ተስፋዎችሽ አይደሉ? እኔ እንኳን በአልፍ ልጆቼ ተረካቢ ናቸው። ለእነሱ የሚሆነው ነገር ያስፈልጋቸዋል በሚለው ወደፊት ተስፋ ስትኖሪ በህይወቶች ላይ ተስፋ መኖር አለበት። ተስፋ ከሌለ ህይወት የለችም። ያንን በማሰብ ነው እንደ አቅሜ ለአባይ እኔም ያው አስተዋጽኦዬን አረጋለሁ። ቦንድ ከተጀመረ ጀምሮ ያቋረጥኩበት ጊዜ የለም። አሁንም ወደ መጨረሻ ላይ ደርሷል። ከህብረተሰቡ ጋር ይህንን ለማስጨረስ ደግሞ እስከ መቶ ሺህ ብር አስተዋጽኦ አድርጊያለሁ። የሚል ለተተኪ ትውልድ ለልጆቻችን መልካም ነገር ሰርተን አስቀምጠን ደግሞ ማለፍ አለብን። ይሄ ነው የእኛ ትልቁ ነገር። ይህ ለመላው ኢትዮጵያውያን ኩራት የሆነው የታላቁ ህዳሴ ግድብ ኢትዮጵያ ለተሻለ ልማት ካላት ጽኑ ፍላጎት የመነጨ በመሆኑ ለስኬታማነቱ መላው ህዝብ በጋራ አሻራውን እያሳረፈበት የሚገኝ ግዙፍ ፕሮጀክት ነው። ግድቡ እየተገነባ ያለው በኢትዮጵያውያን ለኢትዮጵያውያን መሆኑ ደግሞ ህዝቡ ጉልበቱን ገንዘቡንና ጊዜውን ጭምር ሳይስስት ድጋፍ እንዲያደርግ ምክንያት ሊሆን ችሏል። አባይ የህዝብ ኢትዮጵያ ጥቅም ነው። የጋምቤላ፣ የኦሮሞ፣ የአማራ፣ የአፋር አይደለም የጠቅላላ የኢትዮጵያ ልማት ስለሆነ እኔ ደግሞ ከዛ ከልማቱ አንተሳታፍ መሆን አለብን ብዬ እስካሁን ሞተ ውለት ቦንድ ገዝቻለሁ። የኢትዮጵያ ትውልድ ሁሉም ብሔረሰቦች አልፎላቸው ከዚህ ከውጭ እርዳታ እንድንወጣ እኔ አሁን እዛም አስተዋጽኦ የማደርገው እኔ ገንዘቡንም አልወሰድኩም፣ ለወስድም አልችልም። ምክንያቱም ጉጉት ስላለን ስላለኝ ነው። እኔም ውስጤና ለልጆቻችን የምናወርሳቸው ጥሩ ነገር መሆን ስላለበት ስለዚህ ያ ሁሉም እንትን ያደረኩት የደገፍኩት ወይም ያስተባበርኩት ለኢትዮጵያውያን ህዝብ እንዲሆን ነው የምፈልገው። ለአባይ በአቅሜ እስካሁን ከተጀመረ ጊዜ ጀምሮ በጉልበትም ህዝብም በማስተባበርም እንደ ወጣት ባለኝ ገንዘብ በአቅሜ አረጋሉ ነው። ለምን ለእኛ ትልቅ ነገር ነው። ካለች ላይ የሆነ ነገር ይሄ ነገር ካረብኩ ለእኔ ምንድን ነው በምሎ ነበር። ለእኔ ነገ ምን እንደሚያመጣ ስለማቅ ከሌለኝ ላይ ነው የማደርገው። ሁሉም ዜጋ በቻለው ልክ አሁንም በ8100 ኤ ላይ በኢትዮጵያ ቴሌኮም ባለችው ፕላትፎርም የቻለውን ያግዝ። ያ ተደማምሮ ነው ህዳሴ ግድብ ላይ ድርሻ የሚኖረው። ሁለተኛው ዲያስፖራ ወገኖቻችን፣ ህዳሴ ግድብ ከምንም ከመንግስትና ከፖለቲካ ሲስተም ጋር የሚገናኝ አይደለም። የዜጎቻችን ሀብት ነው። ኢትዮጵያውያን ነው። የልጆቻችሁ ነው። የልጆቻችን ነው። ነገኛ ባኖር ልጆቻችን ተጠቃሚ ይሆናሉ። ስለዚህ ከህዳሴ ግድብ ቦን ቆመው የሚመጡባቸው ላሉ ባልታዎች ሁሉም መታገል ያስፈልጋል። የሃይማኖት ልዩነት፣ የፖለቲካ ልዩነት፣ የብሔረሰብ ልዩነት ምንም ሳያግደው መለወጥ አለብን ብሎ የተነሳበት አንዱ ትልቁ ምናልባት ከአድዋ ጦርነት በኋላ ሁለተኛ ድል እያስመዘገበ ያለበት ጉዳይ ነው። ስለዚህ ህዝቡ በእውነት መጻኢ እድሉን በራሱ መተባበር ሊለወጥ እንደሚችል ገብቶት እየተንቀሳቀሰ ነው ያለው። የኛ ጽህፈት ቤት በአንድ ግድብ ብቻም ሳይወሰን ብዙ ግድቦች ያለ ብድር ያለ እርዳታ ያለ ልመና ራሱ በራሱ ጥረት ብቻ ማደግ እንደሚችል የሚያሳይ መሆኑም ተገንዝቧል እና በዚህ የሚቀጥል ይመስለኛል። ይሄ ግድብ በትንሹ ያለንን የቱሪዝም፣ የአሳ፣ የመስኖ እንደዚሁም በውሃ ራሱ ንጹህ የሆነ ውሃን በደንብ ከማግኘት አንፃር አካባቢውን አየር ከመለወጥ አኳያ የሚያመጣው ጥቅም ለኢትዮጵያ ብቻ አይደለም። ለጎረቤትም ሀገር ነው። ስለዚህ ያንን በማስተዋወቅ ከፍተኛ የሆነ ምርት ለሌሎች በጣም በተመጣጣኝ ዋጋ በተለይም ቅርብ ለሆኑ ሀገሮች እንኳን ቅርብ የሆኑት በጣም ከርቀት እነ ራሻ እንኳን እየመጡ ኢትዮጵያ ላይ የውሃን ኢነርጂ የመጠቀም ፍቃድ እየጠየቁ ነው። ስለዚህ እኛም ያ ነው መርሃችን። እስካሁንም ድረስ የሄድንበት ሂደት እነሱን ባለመጉዳት እኛም ባለመጎዳት ላይ የተመሰረተ ነው። ስለዚህ ያ ይቀጥላል እና የዛ ተቋዳሽ ነው የሚሆኑት እና በጋራ ነው ሰለብሬት ልናደርገው የሚገባው ብዬ ማሰብ። ኢትዮጵያውያንን ከጨለማ ወደ ብርሃን ሊያሸጋግር የልማት አውታሩንም ከፍ ሊያደርግ በታሪክ አይችሉም ከሚለው የተሳሳተ አመለካከት ወጥተው እንደሚችሉ በተግባር ለማሳየት የታለመ ነው ታላቁ የኢትዮጵያ ህዳሴ ግድብ። ይህ ታሪካዊ ፕሮጀክት በኢትዮጵያውያን ልብ ውስጥ ያለ ላቅ ያለ የመልማት ተስፋን ሰንቆ የትሩፋቱ ተቋዳሽ ሊያደርጋቸው ወደሚያስችለው የመዳረሻ ምዕራፍ ጉዞውን ቀጥሏል። የነበረው የሕዝብ መነቃቃት ግለቱን ጠብቆ አስፈላጊው ሀብት ይሰበሰብ ዘንድ የኪነ ጥበብ ባለሙያዎች በጥበብ ሥራዎቻቸው ሕዝቡን ከጫፍ ጫፍ በማነቃነቅ ሁሉም ለአንድ ሀገራዊ ዓላማና ግብ በጋራ ይቆም ዘንድ የማይተካሚ ናቸውን ተጫውተዋል። በአስራ ሁለት ዓመት ጊዜ ውስጥ እንደ አዲስ አበባ ከተማ አስተዳደር ህዝባችን መንግስታዊና መንግስታዊ ያልሆነ ድርጅቶች በአጠቃላይ በድምሩ ለታላቁ የኢትዮጵያ ህዳሴ ግድብ ኤሌክትሪክ ኃይል ማመንጫ ፕሮጀክት አራት ነጥብ ስምንት ስድስት ቢሊዮን ብር በላይ በአብዛኛው በቦንድ ግዢ በተወሰነ መንገድ ደግሞ በልገሳ ወይም በስጦታ መደገፍ ተችሏል። ግንባታው ሙሉ በሙሉ 100 ፐርሰንት ተጠናቆ በሙሉ አቅሙ እስኪ መነጭ ድረስ አሁንም የተለያዩ ስልቶችን በመንደፍ ሰፊ የህዝብ ንቅናቄ እናደርጋለን። አምሳ ሎሚ ሸክም ነው ለአንድ ሰው ሸክም ነው ግን ለአምሳ ሰው ግን ጌጡ ነው ብሎታል። ስለዚህ ተከፋፍለን ከያዝነው ጌጥ ብቻ ሳይሆን ተጨባጭ የሆኑ ለውጦችን የምናመጣበት ከድህነት ከኋላ ቀርነት ከጨለማ የምንወጣበት መንገድ መሆኑ አረጋግጧል። ላለፉት በርካታ ዓመታት በገንዘብ በእውቀትና በጉልበት ሲደከምበት የቆየው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ወደ ሥራ ሲገባ በኃይል አቅርቦት፣ በሥራ ዕድል ፈጠራ፣ በቱሪዝም፣ በውጭ ምንዛሪና በሌሎች በርካታ ዘርፎች ተጠቃሚ ሊያደርግ የሚችል ተግባር ነው። ታላቁ የኢትዮጵያ ህዳሴ ግድብ ለዘመናት የተጫነብንን የተረጂነትና የተመጽዋችነትን አሳፋሪ ታሪክ በማስወገድ ወደ ታላቅነት ጎዳና እያመራ እንደሆነ ለዓለም ሕዝብ የምናበስርበት ግዙፍ ፕሮጀክትም ጭምር ነው። አባይን የመገደብ ተግባር በሰጥቶ መቀበል መርህ ላይ የተመሰረተ ሲሆን ለጋራ ልማት በጋራ መቆምን በተጨባጭ ማሳየት የተቻለበት የኢትዮጵያውያን መገለጫ ልዩ ፕሮጀክት ነው። ይህ ፕሮጀክት አገራችን አንገቷን ቀና አድርጋ እንድትሄድ ያደረጋት ዳግማ አድዋ የምንለው እኛም እንደ ሌሎች አገሮች እንደተፋሰሱ አገሮች ሁሉ ፍትሐዊ በሆነ መንገድ የመጠቀም መብታችን ያረጋገጥንበት ነው። ለዚህ ነው የለዋላዊነታችን አንዱ መገለጫ ነው የምንለው። የሀገር ውስጥ ውስጥም ይሁን ያ ውጭ ጎብኚዎች የምናስጎበኝበት የሀገራችን የበጎ ገጽታ የምንገነባበት፣ ዜጎች የስራ እድል የሚፈጠረበት፣ በቱሪዝም የሚገኘው ገቢ ደግሞ ለሀገራችን የኢኮኖሚ አቅም የሚሆንበት ነው። ውኃው እንደ ወትሮው ነው ፍሰቱን ጠብቆ የሚፈሰው። በሱዳን ላይ ምንም አይነት ተጽዕኖ አይፈጥርም። ከተፋሰሱ በታች ባሉት ሀገራት ላይም ምንም ተጽዕኖ አያሳድርም። ይህ የግድብ ጉብኝት ለአፍሪካ እንዲሁም ለቀጠናው በጣም የሚያስደስት ነው። ኢትዮጵያ ይህን የመሰለ ግድብ በመገንባቷ በጣም ነው የምናደንቃት በተለይም እኛ ደቡብ ሱዳናውያን ከዚህ ብዙ ጥቅም ነው የምናገኘው፣ ምክንያቱም እኛ ከተጠቃሚዎቹ መካከል ነን። ከኢትዮጵያ መብራት እናገኛለን። ወደዚህ ግድብ በመምጣቴ በጣም ደስ ብሎኛል። ኢትዮጵያ እዚህ አስደናቂ ስራ እየሰራች ነው። በሚገባ ጎብኝቻለሁ። ኢንጂነሮቹንም አዋርቻለሁ። የፕሮጀክቱ ግንባታ በሚገባ እየተካሄደ ነው። እንዲሁም ፕሮጀክቱ እጅግ አስደናቂ ነው። የታላቁ ህዳሴ ግድብ በበርካታ ውጣ ውረዶች ውስጥ አልፎ በመደበኛና በህዝባዊ ዲፕሎማሲ ድሎች ታጅቦ ከግንባታ ፅንሰት ተነስቶ የውሃ ሙሌት ከውሃ ሙሌት እሳቤ ወደ ኃይል የማመንጨት ምዕራፍ ተሸጋግሯል። በዚህም ከ2012 ዓ ም ጀምሮ በተከታታይ ላለፉት አራት ዓመታት በአራት ዙሮች የውሃ ሙሌት በስኬት በማጠናቀቅ ከአርባ ሁለት ቢሊዮን ሜትር ኪዩብ በላይ የውሃ ሙሌት በታላቅ ህዳሴ ግድብ የኤሌክትሪክ ኃይል ማመንጫ ግድብ ተይዟል። አሁን ባለን ደረጃ የምናመርተው ኃይል ከእኛም ባለን ሲስቴም አልፎ ለጎረቤት ሀገሮቻችን ለማቅረብ በቂ ኃይል አለን። ከእሱ የምተርፍ ኃይልም አለ። ማንተርፍ የምናመርታቸው አሉ። ስለዚህ ጅቡቲም ኬንያም ሱዳንም በተለያየ ጊዜ በሚያቀርቧቸውና በሚጠቀሙባቸው መጠን ለማቅረብ ዝግጁ ነን። ብዙ ውጤትም ታይቶበታል። እስከ ባለፈው ስድስት ወር እኛ ወደ አራት ነጥብ ስድስት ሚሊየን ደንበኞች አሉ በኤሌክትሪክ ኮኔክትድ የሆኑት። እንግዲህ አንዳንድ የኢትዮጵያ ከተሞች ለመወጣ ወጣ ብላችሁ ብታዩ አንድ ደንበኛ ኮኔክትድ ከሆነ በኋላ ለሶስት ሰው ለሁለት ሰው ሰው ከአንዱ ከአንዱ የተቀጣጠለ በጣም ብዙ ቦታ ይሄዳል። ሰው ቁጥሩ ከዛ በላይ ነው ማለት ነው። ኢትዮጵያ ብዙ ነገር አላት፣ ብዙ ሀብት አላት። ይሄን ሀብት ደግሞ እኛው ወጣቶች እኛው ኢትዮጵያ ሕዝብ ተጠቅመን ወደ ኢንቨስት መቀየር እንችላለን። ስለዚህ ኢትዮጵያ ሕዝብ ያለንን ነገር ሁሉ አስተዋጽኦ አድርገን የጀመርነው ነገር መጨረስ ግድ እንደስለሆነ እንበርታላለን። ለሁሉም የኢትዮጵያ ሕዝብ በወንዱ ብገዙት በከዙት ከናንተ ተሻለ ለሌሎችም ሰዎች በተለይ ለገጠር ላሉ ሰዎች በጣም ጠቃሚ ነው እና ህዳሴ ግድብን አበረታቱ ለማለት ነው መልእክቴ። አባይ ግድብን በመስራቴ ደስታ ነው የሚሰማኝ። የሀገራችን ሀብት ወደ ራሳችን ተመልሶ ለእኛም የስራ እድል ይኖረናል በሚለው ማንም አስተዋጽኦ አድርጎ ቶሎ እንዲጠናቀቅልን ነው ምፈልገ ዋናው ግድብ ወደ 17 ሚሊዮን ሜትር ኪዩብ የኮረት የኮንክሪት ሙሌት ነው። ከዚህ ውስጥ አሁን የሚቀረን ከመቶ በታች ነች። ስለዚህ ወደ 99 በመቶ አድርሰነዋል። የኤሌክትሮመካኒካል ወይም የተርባይንና የጀኔሬተር ተከላዎች ወደ 78 በመቶ ደርሰዋል። እንደዚሁም ደግሞ የውሃ ማስተላለፊያ አሸንዳዎች ወይም ፔንስቶክ የምንለው ወደ 85 አካባቢ ከመቶ ደርሰዋል። በአጠቃላይ ፕሮጀክቱ ዛሬ ላይ ወደ 95 በመቶ የደረሰ ሲሆን የዛሬ ዓመት ሙሉ ለሙሉ ድልድዩ ምኑም ተጠናቆ ያው የግድቡ ታሪክ ያበቃል። ኢትዮጵያ ከጥንት ጀምሮ በጋራ ሲነሳ ችግሩን ይፈታል፣ ከተከፋፈለ ደግሞ የችግር ቋት ነው የሚሆነው። የጠላቶች መጫወቻ ነው የሚሆነው፣ ወደኋላም እንደሚቀር አይቶታል፣ ተገንዝቦታል። ስለዚህ መሰረቱ አንድ ሆኖ መነሳት መሆን ለሁሉም መፍትሄ አንድ መሆኑ ገብቶታል። ይህንን ነው ዋናው ሚስጥሩ ይሄ ግድብ እዚህ እንዲደርስ። እንግዲህ የቀረን ትንሽ ቢሆንም ብዙ ስራ የሚጠይቅ ነገር ነው። ይህንንም ለመጨረስ ጽህፈት ቤታችን ብዙ እቅዶች አቅዶ መንቀሳቀስ ጀምረዋል። እና ቁልፉ መተባበር ነው ዳሴ ኤነርጂ ነው። ከፍተኛ የሆነ የኤነርጂ ኃይል ያመነጫል። በዚያም መብራት እናገኛለን፣ የቤቱ ስራ እንገለገልበታለን፣ ኢንዱስትሪ እናስፋፋበታለን። ኤነርጂ ብቻ ደሞ ሳይሆን ክሊን ኤነርጂ መሆኑ ዓለም ላይ በርካታ ኢንዱስትሪዎች የሚቸገሩት የኤነርጂ ምንጫቸው ክሊን ባለመሆኑ ከኢንቫይሮንመንት ጋር ተያይዘው በርከት ያሉ ክሶች፣ ወቀሳዎች ይነሱባቸዋል። የኛ ስራ ያንን የሚያስቀር ነው። ዛሬ ኢትዮጵያ ውስጥ ሰርፕለስ ኢነርጂ እንዲመረት ካደረጉ ግድቦችና የኃይል ማመንጫዎች አንዱና ቀዳሚውን ቦታ የሚይዘው የኢትዮጵያ ህዳሴ ግድብ ነው። በአፍሪካ ኢንቴግሬሽን ባለን ፍላጎት ከሁሉም ተቋማት ቀድሞ ከብዙ ሀገራት ጋር በሽያጭ እያስተሳሰርን ያለው ኢነርጂ ነው። እስካሁን በኢትዮጵያ የህዳሴ ግድብ የተሰራው ስራ ልጆቻችን የልጅ ልጆቻችን በሙሉ የሚናገሩት ተዝቆ የማያልቅ ታሪክ፣ ብዙ ያልተነገሩ ምስጢሮችን በውስጡ የያዘ ስለሆነ የህዳሴ ግድብ በአፍሪካ የመጀመሪያው በመሆኑም ጭምር ነው ተሸላሚ ሊሆን የቻለው። ምንም እንኳን ታላቁ የኢትዮጵያ ህዳሴ ግድብ ግንባታ በሚከናወንበት ስፍራ ያለው የአየር ንብረት እጅግ ፈታኝ ቢሆንም ኢትዮጵያውያን የግድቡን ግንባታ ከማከናወን ለአፍታም አላገዳቸውም። በውስጣቸው የተፈጠረውን የአባይ ውኃ ፍትሐዊ በሆነ መንገድ ያለመጠቀም እልህና ቁጭት እንደ እሳት ነበልባል በሚጋረፈው ሞቃታማ የአየር ንብረት ሳይበገሩ ሌት ተቀን ያለ ረፍት በመሥራትና የሚጠበቅባቸውን ሁሉ በማድረግ ግንባታው አሁን ለደረሰበት ለአራተኛው ዙር ሙሌት ሊበቃ ችሏል። ይህም ስኬት ኢትዮጵያውያን በአንድነት ካበሩ ያለሙትንና ያሰቡትን ማሳካት የመቻላቸው ማሳያ ሆኖ ለዓለም ትልቅ ምስክርነትን የቸረ ፕሮጀክት ሆነዋል።